መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነቢየ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድን ነው ካላችሁ፣ በመጀመሪያ ስራ መፍታት ነው። ስራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጥያዊ ሰው ሚስት ገላዋን ስትታጠብ አየ ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት እቺ ሴት ብሎ ጠየቀ። የኬጥያዊው የኦሪዮ ሚስት ናት አሉ። ዳዊትም አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብ። ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት፣ ባለ ትዳር ነው ከተባለ በኋላ ጨዋታው ከከተለ መጨረሻው ያም ማናት አለ። የኦሪዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከህግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይን። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ስትታጠብ የነበረው ከወር ልማዷ ነጽታ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ስላከችበት መልእክተኛ ጉድ ነው እንግዲህ እግዚአብሔር ያሳያችሁ። ንጉስ የወታደር ሚስት ቀምቶ ዳዊትን ያህል ንጉስ የወታደር ሚስት ቀምቶ ከሱ ልጅ ጸነሰች ቢባል ለስሙ ጥሩ ነው አይደለም። ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጥያዊውን ኦሪዮን አስመጡልኛል። ኦሪዮ ተልኮ መጣ፣ ንጉሱ ፊት ቀረበ፣ ሰላምታ ቀረበ። ዳዊት ምን አለው? እንዴት ነህ? ጦሩ እንዴት ነው? ሰላም ነው ያለው እግዚአብሔር ይመስገን ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣ ጠላቶቻችንን ድል እየነሳን ነዋል። በልሺ ወደ ቤት ግባና አረፍ በላለው ነው አላማው ምንድነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል የእሱ ነው እንዲባል፣ ግባና ተኛ አለው። ምግባስ ይዞ ላከው ይላል። ከቤተ መንግስት ምግብ፣ የቤተ መንግስት ምግብ በነገራችን ላይ በጣም መጥፎ ነው። መዘዛን ነው የቤተ መንግስት ምግብ። አንዴ ከቀመስከው ቀጥሎ ሞት ነው የሚከተለው። እና ምግባስ ጭኖ ወደ ቤቱ ላከው ኦሪዎ፣ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች፣ ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለዋል? ከእኔ ጋር ናቸው። ኬጥያዊው ኦሪዮ ለዳዊት ስለታቦተ ጽዮን ክብር ይንገረው። በእውነት አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል። የእግዚአብሔር ታቦት በደጅ አድሮ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ ከምኔ ጋር ገብቼ ከሚስቴ ጋር ዳዊት እኮ ከሰው ሚስት ጋር ነው የተኛው እግዚአብሔር ምን ሊለን የፈለገው ልብ አምላክ እኮ ነው ዳዊት ሰባት ታርታት የተሰጡት እኮ ነው ማንንም እንዳናምን ነው ምመና እገሌ የበቃ ነው እገሌ ነቃ ነው ጸሎተኛ ነው ሰባኪ ነው ዘማሪ ነው አጥማቂ ነው ብላችሁ ማንንም እንዳታምኑ ኃጢአት ያላዋረደችው ሰው የለም ሺህ ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጥለው የለ። ድጋሚ አበላው፣ አጠጣው፣ አሰከረው ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ። ሰካራም ልቡን አይስትም። ዳዊት ነገሩ አላምር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦሪዮ ወደ ጦር መሪው ወደ ኤልያ ቤዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን የሚገደልበትን ይዞ እንደ ኢሳሐቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው ምንም ማድረግ አይችልም። ወታደሮቹን ጠራና ጠራና ኬጥያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሸሹ አላቸው። እሺ ያሉ ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት? እያለ እየለፈለፈ ተደብድቦ ሞተ ይላል። አሁን ነቢዩ ናታን መጣ፣ ወደ ዳዊት መጣ። ወደ ዳዊት ምንድን ነው አለ። ዳዊት ደነገጠ፣ አመጣጧ አላማረው። እረ ንጉሶ ሆይ በአገር ትልቅ በደል ተሰርቷል አለ። ምን ነው፣ ምን ተፈጸመ አለ። አንድ ሰው ብዙ በጎች ነበሩት አለ፣ ባለጸጋ ሰው ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰውዬ ነበረ። ይህ ደሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስክመጣ መጣ ጠብቅልኛ። እሺ ብሎ ይህንን በግ ተቀበለ። የባለጸጋ ከዚያስ እንግዳ መጣበት። የባለጸጋ እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገራ ነው። ዳዊት አዘነ። ይሄ ሰው ምናምን ቴ ነው አለ። ስለ አንድ ፈንታ አራት ጥፍ ይመልሳል። ስንት ጥፍ ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተነ መቶ በጎች አሉት የተባልከው። እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች፣ ብዙ ቁባት ነበሩት። አንተነ ባለ ብዙ ሚስት። አንተነ አንዲት በግ አለው የተባለው ኦርዮ ነው። አምኖ ጥሎል ሄደ ጦር ሜዳ ሊዋጋ እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል። ምመናን ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? አራት እጥፍ በለሰለት እግዚአብሔር። አራት እጥፍ እንዴት? ከዚህ ሴት ከቤርሳቤ ከኦሪዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ታሞ ዳዊት አልቅሶ ማርሊ ብሎ ጮኾ ጮኾ እግዚአብሔር አልሰማው ልጁ ሞተ አንድ በሉ ሁለት የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች የገዛ እህቱን ደፈራት የገዛ እህቱ በቁሙ አቀበራት አዋረዳት ዳዊት አለቀሰ ስንት ሆነ ሶስተኛ የዳዊት ሌላ ልጅ አቤሴሎ እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው ስንት ሆነ ሶስት ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ ስንት ሆነ አራት እጥፍ መለሰለት እግዚአብሔር አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ እንደዚህ እንዳትሉ ምመናል የቃልህን ፍሬ ሊያበላህ ይችላል እግዚአብሔር እማይሰማ እንዳይመስላችሁ አሁን ይህን ለምን አነሳው ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢያቱ ምን ለማድረግ ነው መልሱልኝ። ኃጢያቱ ተደበቃል አልተደበቀ? ይኸው ቁጭ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አደለም እኔው በአደባባይ እየተናገርኩ? ገና ሌላ ደብሬ እጄ እናገራለሁ። ዳዊት ከዘመኑ ሰዎች ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገር ወንጌል ላይ ራሱ ኃጢአቱን እንኳን አልደብቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ ብሎ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥልሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን።